የታገል ሰይፉ ስራዎች ዛሬም፣ የታገል ሰይፉ አራተኛ ልቦለድ መጽሐፍ ከሆነው ከዝንቡላና ካሮት የተቀነጨበ አንድ ታሪክ ይዘንላችሁ ቀርበናል። በዛሬው ትረካችን ዝንቡላው ስለ አስቂኙ የሃይማኖት ሰው ስለ ጋሽ ኩላም ባው ጠና ያጫውተናል። ጋሽ ኩላምባው አንዳንዴ በሻይ ሰዓት እረፍት የሚነሳ ወንጌል ይሰብካሉ። ብዙ ጊዜ እሳቸው የሚሰብኩት ወንጌል በመጽሐፍ ቅዱስ የተደገፈ አይደለም፣ በፖሊስና እርምጃው ጋዜጣ እንጂ በየሳምንቱ ከሚወጣው ከዚህ የፖሊስ ጋዜጣ ላይ አንድ አሰቃቂ ወንጀል ካነበቡልን በኋላ ይሄ የሚያሳየው የመጨረሻው ዘመን መቃረቡን ነው ንስሐ ግቦ ይሉናል። ጋሽኩላምባው መካከለኛ ቁመትና ከፍተኛ ቦርጭ አላቸው። የመጨረሻውን ዘመን መቃረብ ለማስታወስ እንደሆነ አላውቅም፣ ሲራመዱ ጠደፍ ጠደፍ ይላሉ። ብዙ ጊዜ የሚለብሱት ጠቆር ያለ ሱፍ ነው። በዚያ ላይ እንደ ፈረንጅ ቄሶች ለክራባት በማይመች ኮሌታ አልባ ሸሚዝ ቦርጫቸውን ይወጥራሉ። አንድ ቀን የዘመኑን ፍጻሜ ለማስረዳት ከመጽሐፍ ቅዱስ ይልቅ የፖሊስ ጋዜጣን የሚጠቀሙት ለምንድን ነው ስል ጠየቅኳቸው። ጓሽኩላምባውም የእኛ ሰው ክብር አይወድለትም፣ ከእግዚአብሔር ረህራሃ ይልቅ የዲያብሎስ ጭካኔን ስታሳየው ነው የመጨረሻው ዘመን መቅረቡን ያምነው ነው አሉኝ። ጋሽ ኩላምባውን ይህን ያክል ደፍሬ እንዳናገራቸው አድርጎ ያስተዋወቀኝ ዮናስ ነው። ተዋውቃቸው ዝንቡ የጋሹ ባሌን ጠባይ ጠንቅቀው የሚያውቁ ጠንቁቅ ሰው ናቸው አለኝ። አቶ ባሌ ቸኩለው ረጋ በል ሲሉና፣ ረጋ ብለው ፈጠን በል ሲሉ ምን ለማለት እንደፈለጉ የሚገባቸው እሳቸው ብቻ መሆናቸውንም ነገረኝ። እርሳቸውም እጄን እየጨበጡ እዚህ ባልቀጠር ኖሮ ምን መሆን እንደምፈልግ ጠየቁኝ። እኔም ዩኒቨርሲቲ ገብቼ ትወና መማር፣ ተዋናይ መሆን ፍላጎት እንደነበረኝ ነገርኳቸው። ጋሽኩላምባውም ሳቃሉና ሀይ ዝንቡላ ተዋናይ ለመሆን እኮ የግድ ዩኒቨርሲቲ መመረቅ የለብህም። እግዚአብሔር ይመስገን ይሄ ግቢ ዩኒቨርሲቲ ሳይመረቁ በሚተውኑ በርካ በርካታ ጥበበኞች የተሞላ ነው። ዝንባሌው ካለ የትወና ተሰጦህን ይበልጥ እንድታወጣው ያግዙሃል፣ አይዞ ብለው አበረታቱኝ። የትወናውንም አይነት ለመጀመሪያ ጊዜ ተውነው ያሳዩኝ እርሳቸው ነበሩ። ጋሽኩላምባው ከሃይማኖት ሰባኪነታቸው ሌላ እንደ ትዳር አማካሪም ያደርጋቸዋል። ታዲያ የምናውቀውን የአባቶቻችንን ዝነኛ ምሳሌ መነሻ አድርገው ለመምከር ሲሞክሩ እንኳ የአቶ ባሌን ጅላጅል ፎርሙላ ይጠቀማሉ። ያው ነው አንድ ነው እያሉ። አንድ ማለዳ በቅጥር ግቢው ቆሜ ፀሐይ ሞቃለሁ። ጋሽ ኩላምባውም ቀደም ብለው መጥተው ስለነበር አንድ በትዳሩ የተሰላቸ ጎልማሳን ሲያጽናኑ የመስማት ዕድል አገኘው። አጠገባቸው ቆሞ ትዳር ሞት ሞት አለኝ እያለ በስሜት የሚናገረውን ጎልማሳ በጥሞና ካዳመጡት በኋላ ረጋ ባለ ድምፅ እብደት የተሞላ ምክራቸውን ያካፍሉት ጀመር። አይ ልጄ፣ አባቶቻችን ሰርግና ሞት አንድ ነው ሲሉ እውነታቸውን ብለዋል። የሞተና ያገባ አንድ ነው። ያኛውን ከበሮ መተን ይሄኛውን ደረት መተን ከመሸኘታችን በቀር ምን ልዩነት አላቸው? ያው ናቸው። የዚኛውን መቆም ከበን እልልታ የዛኛውን መጋደም ከበን እሪታ ከማሰማታችን በቀር ምን ይለያቸዋል? አንድ ናቸው። ይሄኛውን ከፍ አድርገን ከመድረክ ያኛውን ዝቅ አድርገን ከጉድጓድ ከማስቀመጣችን በቀር ምን ልዩነት አላቸው? ያው ናቸው፣ አንድ ናቸው። ይሄኛው ላይ አፈር፣ ያኛው ላይ አበባ በትነን ከመሸኘታችን በቀር ሁለቱም አንድ ናቸው፣ ያው ናቸው እያሉ የሞተና የቆመን፣ ደረትና ከበሮን፣ ጉድጓድና መድረክን፣ አፈርና አበባን፣ እልልታና እሪታን ሲያደበላልቁ እኔም እሪ ብዬ ካጠገባቸው ልሸሽ ምንም አልቀረኝም። ያገቡ ሰዎች እሳቸውን ስለ ትዳር ውጥረታቸው ለምን እንደሚያማክሯቸው አላውቅም። ሁልጊዜም ሲናገሩ የምሰማው መስተጻእር የሆነ ነገር ነው። አዘውትረው አንድ ሰው ራሱን ከአደጋ ለመከላከል የፈለገውን ያክል በሩን ቢቆልፍ፣ መስኮቱን ቢዘጋ ቆልፎ ማይቆልፋት ዘግቶ ማይዘጋት አንዲት ሽንቁራለች፣ እሷም ሚስት ትባላለች ይላሉ። በኋላ ላይ እንደሰማሁት ራሳቸው ትዳር የላቸው። ድሮ ንጉሱን የጣለው ወታደራዊ መንግሥት በጥርጣሬ ገርፎ በእርግጠኝነት ንጹሕ ናቸው ብሎ ከፈታቸው በኋላ ትዳር እንዳይዙ ሆነው ተኮላሽተዋል ይባላል። ከፖለቲካው ወደ ሃይማኖቱ ያዘነበሉት ከዚያ በኋላ ነው። ያም ሆኖ መጽሐፍ ቅዱስን ጠቅሰው ጭምር የትዳርን አስከፊ ገጽታ የማሳየት አቅም አላቸው። አንዴ ከዮናስ ጋር ቆም ያለው ወደ እኔ ዘወር ብለው ጠላት አለ ዘንቦላዬ አሉኝ። እኔም ወደ ዮናስ ዞሬ ምን ማለታቸው ነው ብዬ ጠየቅኩት። ዮናስም አግብታል ወይ ማለታቸው ነው አለኝ። ጠላትና ጋብቻ ምን እንደሚያገናኛቸው ግራ ገብቶኝ እንዳላገባው ስነግራቸው ተመስገን በል አሉኝ። ከዚያም ወደ ዮናስ ዞር አሉና አንተስ ጠላት አለህ ሲሉ ጠየቁት። አለኝ ሲላቸው አይዞ ጠላትህን እንደ ራስህ ውደድ ብለው አጽናኑት። ንግግራቸው በጣም ቢከብደኝም የባልና ሚስትን አሰቃቂ መገዳደሎች የተመለከቱ ብዙ ዜናዎችን ማንበባቸው ትዝ ሲለኝ ይሄ ከፖሊስና እርምጃው ጋዜጣ ያገኙት መንፈሳዊ እውቀት መሆን አለበት አልኳቸው። የለም መጽሐፍ ቅዱስም ይደግፈኛል። እንዴት አድርጎ? አየህ፣ ዝንቡላው አባታችን አዳ በዘፍጥረት መጀመሪያ ላይ ስህተት ሰራ። ስህተቱም እንዲህ ነው። በኤደን ገነት የአትክልት ስፍራ ጋደም ምንዳለ ተመስገን ሁሉም ሰላም ነው፣ እንቅልፍ የሚነሳ ጠላት የለኝም ብሎ ሸለብ እንዳደረገው ምንም ነገር ሲያጣ የማይወደው ቸሩ ፈጣሪ ከገዛ ጥንቱ ጋር ተመሳጥሮ ጠላት ፈጠረለት፣ ሔዋንን ሰራለት። ከዚያን ጊዜ ጀምሮ ምስኪኑ አዳም ሰራለኝ ሰራልኝ ሰራልኝ እያለ ፈጣሪውን ሲያማረር ይኖራል። አንተም ዝንቡላ ላይ ጠላት የለኝም ብለህ እንቅልፍ የምታበዛ ከሆነ ከጎንህ ታገኘዋለህ ብለው አሰቃቂውን ስብከታቸውን አበቁ። በአሁኑ ወቅት ይህንን የታገል ሰይፉን ዝንቡላና ካሮት በአማዞን ላይ ያገኙታል። በሚቀጥለው ፕሮግራማችን ከዝንቡላና ካሮት ሌላ ክፍል ቀን ጭበን እናቀርብላችኋለን። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የታገል ሰይፉ ስራዎች በታገል ሰይፉ ኦፊሻል ዩቲዩብ